ዛሬ ደግሞ ከዶክተር ጤናዬ ጋር የምንነጋገርበት ርዕስ ሚድ ላይፍ ክራይሲስ ተብሎ የሚጠቀሰው በእንግሊዘኛው በአማርኛው ደግሞ የመካከለኛው ዕድሜ ቀውስ ብለን የምንለውን ከዶክተር ጤናዬ ጋር እንነጋገራለን። ተከታተሉ። እንኳን ደህና መጣሽ። በጣም አመሰግናለሁ። ዛሬ ደግሞ በሌላ ርዕስ እንድንነጋገር ሆነ በቅርብ ጊዜ እንዳልክና ማደር በሸገር ላይ ተጠይቅ የነበር እና ይሄ ነገር ሰፋ አድርገን ለሬዲዮ አድማጮ ብቻ ሳይሆን እንደዚሁ ለተመልካቾቻችንም እንዲሆን አሰብኩኝ። ና ብንነጋገርበት፣ ብያልኩኝ ሌላ ጊዜ እንደምናደርገው ከዚሁ መጀመር እፈልጋለሁኝ እና ከምን ማለት ነው ትርጉሙ ምንድን ነው የመካከለኛው እድሜ ቀውስ ብለን የምንለው ነገር ትርጉሙ ምንድን ነው? የእድሜስ ክፍተቱ ከምን እስከ ምንድን ነው የሚለውን እስኪ ብታብራሪልን ደስ ይለኛል። የሚድ ላይፍ ክራይሲስ ወይም የመካከለኛው እድሜ ቀውስ ከ35 እስከ 65 ድረስ ባለው መካከል በየትኛውም ወቅትና ጊዜ ሊከሰት የሚችል የህይወት ልምምድ ነው። ይህ ልምምድ እንግዲህ የሚከሰተው አንድ ሰው ብስጩ ወይም ቁብጠኛ ወይም ድባቴ ሊመጣበት ይችላል። የራሱ የሆነ የህይወቱ ሂደት ስላልተመቸው የህይወት ትርጉሙ እንደገና የሚቃኝበት ጊዜ ሊሆን ይችላል። የያዘውን ነገር ወይም ያለበትን ትዳር ለምሳሌ በትዳር ካለ የጎደለው ያለው ሊመስለው ይችላል። ይሄ ወንድንም ሴትንም ህይወት ውስጥ ያለ የህይወት ልምምድ ነው። ስለዚህ በተለያየ መንገድና መልክ ሊገለጥ ይችላል። ስለዚህ ጉዳይ መጀመሪያ የመካከለኛው እድሜ ቀውስ የሚለው ነገር ሳይ ማነው መጀመሪያ የተናገረው ብዬ አይቼ ነበር፣ እና ሳይኮ አናሊስት ነው። ይህ ሳይኮ አናሊስት ኤልየት ጃክ ይባላል እና በዚህ የእድሜ ክልል ውስጥ ብሎ ከ40 እስከ 60 ነው እሱ ያለው። በርግጥም አንድ አምስት ዓመት ከሁለቱም በኩል ሊጨመር ይችላል። 35 እስከ 65 ሊሄድ ይችላል እና በዚህ የእድሜ ክልል ውስጥ መቃወስ ይመጣል የሚለው የራሱን እሱ ወደ 40 ዎቹ ውስጥ ነበርና የራሱንም ህይወት ከዛም ደግሞ የሌሎችንም የደንበኞቹን የክላይንቶቹን ህይወትም ሲያይ ከዛ በኋላ ነው ይሄንን ምንድን ነው ፍሬዝ ያመጣው ይሄንን ቃላት ይሄንን ሀረግ ያመጣው በሚድ ላይፍ ውስጥ፣ በአጠቃላይ በመካከለኛው የዕድሜ ጊዜ ውስጥ ሰዎች የሚቃወስ ነገር አላቸው የሚለው ነገር አመጣ ማለት ነው። ምክንያቱም ለውጦች ስላሉ ያ ለውጥ ቀውሶችን አምጥቷል ብሎ ነው ይሄንን እንግዲህ ያቀረበው ማለት ነው እና በዚህ የእድሜ ክልል ውስጥ ምልክቶቹ ምንድን ናቸው? የመቃወሶቹ ምልክቶቹ ምንድን ናቸው? የሚለው ሲናወርኩ የመካከለኛው እድሜ ላይ ያለ ቀውስ ብዙ ነገሮችን ያካትታል። በአንዳንድ ሰዎች ላይ በባህሪ ላይ ሊገለጽ ይችላል፣ የብስጭት፣ የንጭንጭ፣ የቁጣ እንዲሁም ደግሞ በአካላትም ላይ ሊገለጽ ይችላል፣ የክብደት መጨመር የክብደት በጣም መቀነስም ሊሆን ይችላል። እንዲሁም ደግሞ በህይወት መንገዳቸው ላይ የጎደላቸው ነገር ያለ ያጡት ነገር ያለ ያልደረሱበት ነገር ያለ የሚመስል ስሜትን ያግዘለ ዝንባሌዎችን ያመጣል። አንዳንድ ነገሮችን ማድረግ፣ አንዳንድ ነገሮችን መግዛት፣ አንዳንድ ነገሮች ጋር ልምምድ ውስጥ መግባት፣ ለአንዳንዶች ደግሞ ሙያ መቀየር ሊሆን ይችላል። አዲስ የሆነ እውቀትን እውቀትን አግኝቶ ሲሰሩበት ሲያደርጉት የነበሩትን ነገር ደግሞ ቀይረው የተለየ አይነት ፊልድ ውስጥ የተለየ አይነት ስራ ውስጥም ሙያ ውስጥ መግባትም ሊሆን ይችላል። ይሄ ሁሉ በአጠቃላይ የተለያዩ ሁሉም ጤና የሌለው ነው ማለት አደለም። የምንነጋገረው እነዚህ ነገሮች በሰው ልጅ ህይወት ላይ ይከሰታሉ ብለን ነው የምንነጋገረው። አንቺ ካልሽው ላይ ተጨማሪ ነገር የሚሰጠው ያመጣዋል የሚለው ቀውሱ ምን አመጣው የሚለው ጋር ስንሄድ ምልክቶቹን ምናምኖቹንም ከዛ ጋር ማያያዝ ይቻላል ብዬ አሰብኩኝና፣ ቀውሱ የሚመጣው በልጅነት እድሜ ወይም ደግሞ በወጣትነት የጎልማሳ እድሜ ከመጀመሩ በፊት ፕላን እቅዶች ይወጣሉ አይደል? ህይወት እንደዚህ ይመስላል፣ የኔ ህይወት ወደዚህ እየሄደ ነው፣ የማደርገው የምፈልገው ብለን እቅድ ይወጣል። ያንን እቅድ ግን ሳይፈጸም አንዳንድ የሰውነት ለውጦች ይመጣሉ። የኑሮ ሁኔታዎች እንደፈለግነው አለመሄድ፣ ያንን አሁን ቁጭ ብሎ የሚታሰብበትና የሚገመገምበት የሚመዘንበት ጊዜ ሆንና ከዛ ይሄ አልተደረገም ይሄ ቀረ፣ ይሄ እነዚህ ነገሮች ሁሉ ያንን ቀውስ ያመጡታል። ስለዚህ ቀውሱ ምኑ ላይ ነው። ስንል ቀውሱ ከእቅድና ሁኔታን ካለመቀበል ጋር የሚመጣ ሆኖ አየሁት። ስለዚህ ምልክቶቹ ምንድናቸው? አንዳንድ ሰዎች ራሳቸውን ይጥላሉ፣ ንጽህናቸውን መጠበቅ ያቆማሉ። ቅድም እንዳልሽው ደግሞ የበለጠ ክብደት የሚጨምርበት ወይም ደግሞ የሚቀንስበት ጊዜ ይሆናል። ስለዚህ የሰውነት ለውጡ፣ ከዛ ደግሞ አንዳንድ ደግሞ የአእምሮ ያስተሳሰብ ለውጥ፣ አንዳንዶቹ ስራ የማጣት ነገር የሞት ፍርሃት ሊኖራቸው ይችላል። እድሜያችን እየጨመረ ሲመጣ የማህበራዊ ለውጥ ሊኖር ይችላል። ልጆች ከቤት ይወጣሉ

ጣላትንም ነገር ይጨምራሉ ማለት ነው እንግዲህ። እና ያ ደግሞ ማህበራዊ ለውጦች ያመጣል። ከዚህ በፊትም እንደዚህ ስታስተምሪ ሰምቼ ነበር። እና አንዳንድ ጊዜ ብዙ አፌሮች የሚጀምሩበት በዚህ ሰዓት ብለሽ ስት ከትዳር አጋር ውጪ የሚጀመሩ ግንኙነቶች በዚህ ጊዜ ሊጀመሩ ይችላሉ ብለሽ ስትይ ነበር። እና እሱንም ላይ ትንሽ ብትናገሪ ደስ ይለኛል። እሱ ስትናገሪ ሌላ አንድ የቅርብ ክላይንቴን አስታወሽ ደምበኛዬን፣ የ62 ዓመት ባለ ትዳር ነው የሰላሳ ሁለት ዓመት ትዳር ውስጥ አንድ ላይ ቆይተዋል። አሁን በዚህ ወደ እኔ ያመጣቸው ሚስትየው ደረሰችበት አፌር ውስጥ ገብቶ እና በዛ ቀውስ ውስጥ ሆነው አንድ ላይ ማየት የማይቻልበት ሁኔታ ሆኖ ለየብቻ እያየኋቸው ባለው ጊዜ ተናገረኝ ነው እና ምን ብሎ ገለጸ፣ የህይወት መንገዱን ትርጉሙን፣ አፌር ውስጥ ያስገባውን በቃ ህይወት ዘመን ሁሉ ቤተሰቤን አገለገልኩ፣ ስራ ሰራው፣ ጦር ሜዳም ሄዶ ነበረ እና አገሬንም አገለገልኩ። ልጆቼ አድገው ራሳቸው እድሜያቸው ደርሷል በቅተዋል። እና ዞሮ የሳይሆን ትዳሪ በተለያየ ባለቤት የተለያየ ጤንነት ችግር ነበራት። እንዲሁ ሁሉን ግን አንድ ላይ ነን፣ ግን ትዳራችን በቃ ሞቅ ድምቅ ብሎ ያለ አይደለም። ከዛ በኋላ ጊዜው ወቅቱ የኔ ነው አልኩኝና፣ የሃያ ስድስት ዓመት ልጅ ጋር በመነጋገር ጀምሮ በቆይታ ሁለት ዓመት ሙሉ እንዲሉ ዝም ብሎ ሰላምታ ሲለዋወጡ ቆይተው ከዛ በኋላ አሁን እስከ አልጋ ላይ ደረስን እና በህይወቴ ዘመን አርጌ የማውቀው ነገር አይደለም። አደርጋለሁ ብዬ የማስበው ነገር አልነበረም። መላቀቅ ደግሞ አቃተኛ አሁን ብሎ ተናገረ እና ቅድም የገለጽሽውን ይመስላል የተለምነውን ያሰብነውን ያሰብ ነውን በህይወታችን እናከናወናለን ብለን ያቀድነውን ነገር ሳይሆን ሲቀር ከዛ የተነሳ ሰዎች እርካታ ፈለጋ ያንን ነገር ያገኙ መስሏቸው የሚያገኙ መስሏቸው ይገባሉ። አሁን ይሄ ሰው እችን ሴት ላገባት አይደለም አልፈልግም፣ ገና ልጆች አሏት፣ ልጅ ማሳደግ እንደገና አልፈልግም አለ። ግን በቃ የእኔ ጊዜ ነው፣ ለእኔ ደስታ ለእኔ ብዬ ነው የሁለቱንም ዓለም ደስታ ፈላጊ ነው። ከሚስቴ ደግሞ ዋስጠኝ እነግራታለሁ፣ ሚስቴን መፍታት አልፈልግም፣ ሚስቴን እወዳለሁ ብሎ ነገር ግን በቃ የሁለቱንም ዓለም ነገር ላጣጥመው፣ ልደሰት ብዬ የገባሁበት ነው አለኝ። እና ይህ የመካከለኛ ዕድሜ ቀውስ የሚለው ውስጥ ሊከሰት ይችላል ያለው ጥሩ አድርጎ ይገልጸዋል ብዬ ያምናለሁ። ጥሩ ምሳሌ የሰጠሽን እና ይሄ ቀውስ ሁሉ ሰው የሚያልፍበት ነው ወይ ማለት ልክ እንደ እድሜ ደረጃ በሰውነታችን የሚያልፍበት እንደምናልፈው ሁሉ የማህበራዊ ህይወታችንም ወይም ደግሞ ሁሉም ሰው የሚያልፍበት ነው ወይ የሚለውን ነገር ሳይ፣ ቀውሱ ሁሉንም ሰው የሚያጠቃ አይደለም። ከ10 እስከ 20 በመቶ የሚያክሉ ሰዎችን ግን ይሄ ቀውስ ያጋጥማቸዋል የሚል አንብቤ አቃለሁኝ እና ግን አሁን አንቺ ከነሳሹ ጋር ሌላ ጥያቄ አጫረብኝ። የወንዶችና ሴቶች ቀውስ ይህ ቀውስ እኩል ነው ወይ? አንድ አይነት ነው ወይ? ይሄ ቀውስ የሚለውን ለያይቼ ነጣጥዬ ማየት ፈለኩኝ። ስታምንት ያለሽ በመካከለኛው እድሜ ላይ ህይወትን ዞር ብሎ አይቶ ገምግሞ የትኛው አከናወን የትኛውን አልተከናወንልኝም ማለት ይሄ ጤናማ ሰው የህይወት ሂደት ነው። ቀውስ የምንለው ወጣ ባለመንገድ ወይም ህይወታችንን በሚረብሽ መንገድ ምላሽ ስንሰጠው ነው። የወንድና የሴትን ብለን መለየቱ ለእኔ ትንሽ ይከብደኛል። በፆታ መለየቱ እንደዛ አድርገውም የሚያስረዱ አሉ። ነገር ግን እንደ የሰው ማንነት ይለያያል ብዬ አምናለሁ። ምክንያቱም በስራዬ ላይ አይቻለሁ። ራሳቸውን ሰውነታቸውን በጣም የሚጠብቁ ሁለንተናቸውን በቃ ህይወታቸውን ዘመን ሁሉ ወጣት መስለው እንዲኖሩ የሚያስፈልገውን ክትትል የሚያደርጉ አሉ። ወንድም ሴትም ገጥመውኛል። በቀዶ ጥገና የሚያስተካክሉ አንዳንድ የሰውነት ክፍላቸውን፣ አንዳንድ ነገር ቆርጠው የሚያወጡ፣ አንዳንድ ነገር የሚጨምሩ በተለያየ መንገድ ያንን የህይወት ለውጥ ያመጣባቸው የህይወት ቀውስ ያመጣባቸውን በእድሜ የመጣውን ነገር ለመሻር ለማሻሻል ጥረት የሚያደርጉ በሁለቱም ፆታዎች ገጥመውኛል። ስለዚህ ምላሻችን ለየግል ነው ብዬ አምናለሁ። ያንዳንዱ ሰው የሚመልስበት አሁን ቁጡ፣ ብስጩ ወይም ደግሞ በድባት የተያዘ ሰው ወይ በዛው ሊቀጥል ይችላል ህይወት ዘመኑን አንዳንዱ ደግሞ አስተካክሎ የስነ ልቦና አማካሪያ ጋራ ሄዶ ህይወቱ ላይ ሰርቶ ከራሱ ጋራ እርቅ ፈጥሮ ካለፈው ህይወት ጋራ እርቅ ፈጥሮ በአዲስ ትርጉም ህይወቱን የሚመራ አለ። ያንን ቀውስ በትክክል አስተናግዶ ምላሽ የሚሰጥም አለ። ወንድም ሴትም አለ። ስለዚህ ይሄ ጉዳይ በተለያየ መንገድ ምላሽ እንሰጠዋለን ብዬ አምናለሁ። እረዳሻለሁ። በተለይ ቀውስ ግላዊ ነው። እንግዲህ እንዳወጣ ነው እቅድ፣ ሴትም ወንድም እቅድ ያወጣል። ምን አስቤ ነበር ግን እና ያ ነገር አለመሳካቱ ቀውስ ሊያመጣ ይችላል የሚለውን ነገር ምን አስቤ ነው። ለምሳሌ ሴቶች በዚህ ዕድሜ ሆርሞናል ቼንጅ ይኖራት መውለድ የሚያቆብምበት ጊዜ ነው። ስለዚህ እነዛ ምልክቶች እነዚህ ወደዛ ቀውስ ውስጥ እንድንገባ የሚያደርጉ ቆስቋሾች ልበለው፣ ምን ብለው ወደዛ ውስጥ የሚቀሰቅሱ ነገሮች ሊለያይ ይችላል እና የነዛ መለዋወጥ የባህሪም የስሜትም የቤተሰብ ሮል ለውጥም እንዲሁ ሊመጣ ይችላል። ልጆች ሲወጡ ከቤት የሴት ሮል ይቀየራል፣ የወንድ ሮል ይቀየራል። ጡረታ በሚወጣበት ጊዜ እንደዚሁ ሮል ይቀየራል። ስለዚህ ግን እያንዳንዱ እንዴት ነው ለዛ ምላሽ የሚሰጠው የሚለው ነገር ነው ልዩነቱን የሚያመጣው እንጂ ቀውሱ እንደየግለሰቡ ወንድና ሴት ሳይል ሊሆን ይችላል ግን የመጣበት ከጤና እክል ሊሆን ይችላል። ወይም ደግሞ የቤተሰብ አካል የአባት የእናት መሞት ወይ ወንድም እህት፣ ወይም የጓደኛ መሞት እንደዚህ የሚቆሰቁስ ነገር አለው። እንግዲህ በተለያየ ስቴጅ አለፈ ብንለ የመጀመሪያው የሚቆሰቁሰው ነገር ያንን ነገር የጫረው ነገር ምንድን ነው የሚለው ነገር ነው እና ያንን የሚጭረው ነገር የተለያየ ጉዳይ እንደዚህ አይነት ነገር የጤና ጉዳይ ሊሆን ይችላል። የማህበራዊ ህይወት መለወጥ፣ የስራ ሁኔታ መለወጥ ያንን ሊቀሰቀሰው ይችላል። በሁለተኛ ደረጃ ግን ቁጭ ብሎ ዞር ብሎ መመርመር ኢቫልዌት ማድረግ እና ያንን እንዴት ነው ስንገመግመው እቅዳችንና የኖርነው ህይወት የሚለው መጣረሱ ያንን የሚጣረሱበትና እንግዲህ ሁለተኛው ስቴጅ ነው ማለት ነው። ስለዚህ ሁለተኛው ስቴጅ የቀውሱ ጊዜ የምታስብበትና ምላሽ የሚሰጥበት ጊዜ ማለት ነው። መጨረሻ ላይ እንግዲህ ያው ሪዞሉሽን ይኖራል ማለት ነው አደለም? ውሳኔ የሚሰጥበት ከዚህ ህይወት ጋር እንዴት ሊቀጥል አንዳንዶቹ ቆርጠውት ወደ ሌላ አቅጣጫ ሊሄዱ ይችላሉ። አንዳንዶቹ ደግሞ ከዛ ጋር ተስማምቶ መኖር ይችላሉ። ስለዚህ ይህን ቀውስ ጊዜ ውሳኔ ሰጥቶ ራስን አስማምቶ መኖር እና የሚፈልጉትን ህይወት መቀጠል እንዴት ይቻላል የሚለው ጋር ይደረሳል ማለት ነው እና በተለያየ የሚድ ላይፍ ክራይሲስ በተለያየ ደረጃ ውስጥ ያልፋል ማለት ነው። በጣም አመሰግናለሁ ዶክተር ጤናዬ። ተመልካቾቻችን ዛሬ ከዶክተር ጤና ጋር ያደረግነውን ውይይት በዚህ እንቋጨዋለን። ሊቀጥለው ውይይታችን ደግሞ እስክንገናኝ ድረስ ሰላም ሆኑ።